እነዚህ የህይወት ልምዶች ለዕለት ተዕለት ኑሮ ምርጥ መላ ናቸው ሙዝ በጣም በፍጥነት እየተበላሸ ከተቸገሩ የፕላስቲክ ከረጢት ከግንዱ ላይ ይጠቅልሉ ይህ ለሳምንት ትኩስ ያደርገዋል ዝንጅብል በፍጥነት እንዳይበላሽ በብልቃጡ ውስጥ ያስቀምጡት ትንሽ ውሃ ይጨምሩና ብልቃጡን ይዝጉት ዝንጅብሉ ለአንድ ወር ያህል ትኩስ ሆኖ ይቆያል የድንብላል ቅጠል ሲቆይ ይደርቃል ትኩስ ሆኖ እንዲቆይ አንድ ብርጭቆ ውሃ ይሙሉ። የሎሚ ጭማቂ ጨምሩበትና ያስቀምጡት። ይህም ለብዙ ቀናት ትኩስ ያደርገዋል። ሚስማሮች በብዛት ከተበተኑ ጎድጓዳ እቃ በላዩ ላይ ያስቀምጡና ማግኔት በመጠቀም ሁሉንም አንድ ላይ ያንሱ። የበር ምንጣፎች እየተንሸራተተ ተቸግረዋል? ከስር ፕላስቲክ ያስቀምጡ፣ እናም የበሩ ምንጣፍ ካሁን በኋላ አይንሸራተትም። ለበለጠ ጠቃሚ ምክሮችና ጠቃሚ የህይወት ልምዶችን ለማግኘት ፎሎ ያድርጉን።